መንግስት ወደ ሀገር እንዳይገቡ ያገዳቸውን ጳጳሳት እግድ ማንሳቱን ገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ጉባኤ ለመሳተፍ ያልቻሉ ሶስት አባቶች ወደ ሀገር ቤት ሊገቡ እንደሆነ ታውቋል። ሶስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በሲኖዶስ ስብሰባ እንዲካፈሉ መንግስት ሁኔታዎችን እንደሚያመቻች አስታውቋል። የመንግስት ኮሚኒኬሽን ቢሮ ትናንት ማምሻውን ባወጣው መግለጫም ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን መንግስት ያሳውቃል ብሏል። መግለጫው ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱን ሚና መጫወት ይታወሳል ያለ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል ብሏል። ይህንን ያልተረዱ አንዳንድ አካላት ችግሮችን ፈጥሮ የነበረ ቢሆንም እንኳን መንግስት ለቤተክርስቲያኗና ለምዕመናኗ ሲል በወደ ሰፊነት ለማለፍ ወስኗል። ይህም ከግለሰቦች ችግር ይልቅ የቤተክርስቲያኗን አስተዋጽኦ ስለሚመለከት ነው በማለት የቢሮ መግለጫ ጠቁሟል። ሚኒስትር ችግሩ እንዲፈታ ሲኖዶስ ያቀረበውን ጥያቄ ተቀብሏል ያለው የኮሚኒኬሽን ቢሮው በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑም ታይቷል። በዚህም መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ መንግስት የሚጠበቀውን ሁሉ ያደርጋል ተብሏል። አሮጌ ሳይክል በአዲስ አበባ ማሽከርከር አይቻልም ተባለ። በአዲስ አበባ ከተማ በብስክሌት የትራንስፖርት አገልግሎት ለመስጠት የስራ ፍቃድ የሚጠይቅ ሰው 300ና ከዚያ በላይ ብስክሌቶች ለአገልግሎት ማቅረብ የሚችል መሆን እንዳለበት የሚደነግግ ደንብ ስራ ላይ ውሏል። ለአገልግሎት የሚቀርበው ብስክሌት ደረጃውን የጠበቀ ጂፒኤስ የተገጠመለትና የተመረተበት ዘመን ከሁለት ዓመት ያልበለጠ መሆን እንዳለበትም አዲሱ ደንብ ይደነግጋል። የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም የተሰኘ መጠሪያ ያለው ይህ ደንብ በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀው ባለፈው ጥር ወር መጨረሻ ነበር። ደንቡን ማዘጋጀት ካስፈለገባቸው ምክንያቶች አንዱ በአዲስ አበባ ከተማ የተሽከርካሪ ቁጥር በከፍተኛ ሁኔታ በመጨመሩ ምክንያት የሚፈጠረውን የትራፊክ እንቅስቃሴ መጨናነቅን ለማቃለል እንደሆነ ተገልጿል። በስድስት ክፍሎች እና በ25 አንቀጾች የተከፋፈለው ይህ ደንብ የሥራ ፈቃድ አሰጣጥን ጨምሮ ሌሎች ድንጋጌዎችን አካቷል። አዲሱ ደንብ ማንኛውም በብስክሌት ትራንስፖርት አገልግሎት ለመሰማራት የሚፈልግ ሰው ከአዲስ አበባ ትራንስፖርት ቢሮ የሥራ ፈቃድ ማውጣት እንዳለበትም ይደነግጋል። የኮንዶሚኒየም ኮሚቴ ሪፖርት አቀረበ። የአመታት ጥበቃቸው ላይ ያበቃ እንደሆነም ተናግረዋል። ኮሚቴው በ1997 የመወያያ ገጽ ላይ ያሰፈረውን ሪፖርት እንደሚከተለው እናቀርባለን። ውድ የ1997 የጋራ መኖሪያ ቤት ተመዝጋቢዎች፣ ባለፈው ረቡዕ ሚያዝያ 22 ቀን 2017 ዓ ም ከ20 እስከ 30 የሚሆኑ ተመዝጋቢዎች ጥያቄያችን ከምን እንደደረሰና አዲስ መረጃ ካለ ለመስማት በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ተገኝተው ነበር። ወትሮውንም እንደምናደርገው በመመዳደብ ሶስት ቢሮዎች በመግባት ካገኟቸው ኃላፊዎች ጋር በጉዳያቸው ዙሪያ ለመነጋገር ችለዋል። በኢንጂነር ቶማስ ቢሮ በተደረገ ውይይት ከዚህ ቀደም ጥያቄያችንን በተመለከተ የተወሰነው ውሳኔ ወይም የተያዘው አቅጣጫ ምን እንደሆነ በሚዲያ ይገለጽላችኋል ተጠባበቁ ተብሎ እስካሁን ሳይገለጽ መቆየቱን በተመለከተ ውይይት ተደርጎ በሚዲያ መግለጽ የሚገባው አካል መግለጫውን እንዲሰጥ በተደጋጋሚ ብናሳስብም በተደራራቢ ስራና ስብሰባዎች ምክንያት እንዳልቻለ የተገኘው መረጃ አመልክቷል። በቀጣይም ጥረት መደረጉ የሚቀጥል ሲሆን በእነርሱ በኩል የማይገለጽ ከሆነ እኛ መግለጫውን እንሰጣለን፣ በማለት ኢንጂነር ቶማስ አክለዋል። በመጨረሻም የሚቀጥለው አርብ ግንቦት 1 ቀን 2017 ዓ ም ለመመለስ ቀጠሮ መያዙን ከተወካዮቻችን ያገኘነው መረጃ ያመለክታል። በሌላ በኩል ያገኘነው መረጃ እንዳመለከተው ለጊዜው ስሟን ከማናውቀውና ኃላፊነቷ ቅሬታ መስማት ከሆነ ኃላፊ ጋርም ውይይት ተደርጓል። በውይይቱ መሰረት እርሷን በበኩሏም በእርግጠኝነት በሚቀጥለው ዓመት ቤታችሁን ታገኛላችሁ በማለት ያላትን ተስፋ በመግለጽ መረጃ መስጠቷን ከተወካዮቻችን ያገኘነው መረጃ አመልክቷል። በወይዘሮ ቅዱስ ቢሮ የገቡ ተወካዮቻችን ደግሞ የእርሳቸውን ተወካይ አግኝተው ያነጋገሩ ሲሆን ከተወካዩ በኩል ጉዳያችን በጣም ተስፋ ያለው መሆኑንና ቁጠባችንን መቀጠል እንዳለብን ይህንን ከማለት ውጭ ዝርዝር ነገሮችን ለመናገር ኃላፊነቷን እንደማይፈቅድላት መናገሯን አጋርተውናል። ከሶስቱም የተገኙት መረጃዎች ተመሳሳይ ናቸው። መረጃዎቹ አዲስ ባይሆኑም የሆነ ነገር ሊሆን ጊዜው መቃረቡንም አመላካቾች ናቸው። እስካሁን ታግሳቸዋል። ጥቂት ጊዜ ታገሱ፣ ቁጠባችሁን ቀጥሉ የሚሉትና የመሳሰሉት ንግግሮች ሁሉም ኃላፊዎች የሚጓሯቸው ናቸው። ስለሆነም እኛም ቁጠባችንን በመቆጠብ በትዕግስት መጠበቅ ይኖርብናል። ጥያቄያችንን ማቅረብ ከጀመርንበት ጊዜ ጀምሮ መረጃን ከማስረጃ ጥያቄያችንን ከምክንያታዊነት በማቀናጀት እና በመገናኛ ብዙሀንን በመታገዝ ባደረግነው እንቅስቃሴ ምክንያት ፍሬያማ ሆነናል። ድምጻችን በየደረጃው ላሉ አመራሮች ሁሉ ተሰምቷል። ከአዲስ አበባ ቤቶች ልማትና አስተዳደር እስከ አዲስ አበባ ከንቲባ ጽፈት ቤት፣ ከአዲስ አበባ ብልጽግና ፓርቲ ጽህፈት ቤት እስከ አገር አቀፉ የብልጽግና ፓርቲ ጽህፈት ቤት፣ ከኢትዮጵያ ህዝብ እንባ ጠባቂ ተቋም እስከ ህዝብ ተወካዮች ምክር ቤት ተሰምቷል። በቤቶች ልማትና አስተዳደር መስሪያ ቤት ጉዳያችሁ በእያንዳንዱ አመራር ጠረጴዛ ላይ ይገኛል እስከ መባልም ተደርሷል። የአስተዳደር ችግር እንደደ ደረሰብን ፍትህ እንደተጓደለብን በግልጽ እውቅና ተሰጥቶናል። ይህ ሁሉ በአንድነት ያደረግነው ጥረት ውጤት ነው። አሁን ላይ የመጨረሻውን ጣፋጭ ውጤት የምናይበት ጊዜ ላይ የደረስን ይመስላል። ስለሆነም በቀጣይ በተለመደው ጨዋነት ጥያቄያችን በተጨባጭ ምላሽ እንዲያገኝ የምናደርገውን ጥረት አጠናክረን መቀጠል ይገባናል። እንዲህም ሲሆን ከሚመለከታቸው አመራሮች ጋር ስንወያይ፣ ከስሜታዊነትና ክብረነት ከሆነ ንግግር ልንቆጠብ ይገባል። ይህ ካልሆነ እስካሁን የሄድንበት ርቀትና የተገኘው ውጤት ሁሉ በዜሮ የተባዛ ይሆናል። በጨዋነት፣ በምክንያታዊነት፣ በማስረጃ፣ በብልሃት ጉዳያችን ማስረዳትና የት እንደደረሰ መከታተላችንን አጠናክረ መቀጠል አለብንም ብለዋል። አቦል ዜና የኮንዶሚኒየም ተመዝጋቢዎቹ የመጨረሻ መፍትሄ እንዲያገኙ የዘወትር ምኞታችን መሆኑን እንገልጻለን። የትግራይ ክልል አስተዳደር አዲስ ካቢኔ ያዋቀረበት መንገድ ተተቸ። የትግራይ ሲቪል ማህበረሰብ ማህበራት ህብረት አዲሱ የክልሉ የጊዜያዊ አስተዳደር ካቢኔ የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት መሰረት ያደረገ አይደለም በማለት እርምት እንዲያደርግ ጠይቋል። የትግራይ ልማት ማህበር ባለፈው ሳምንት ያደረገው ጉባኤ ፖለቲካዊ ግንኙነትና ቅስቀሳ የታየበት ነው ያለው ህብረቱ፣ ጉባኤው እንደገና እንዲካሄድ ጥሪ አቅርቧል። 72 የሲቪል ማህበረሰብ ማህበራትን ያቀፈው ህብረቱ በወቅታዊ ጉዳዮች ላይ አቋሙን ያሳወቀው ረቡዕ ሚያዝያ 22 2017 ባወጣው መግለጫ ነው። ህብረቱ በዚህ መግለጫው በአሁኑ ጊዜ የትግራይ ፖለቲካዊ ቀውስ ወደ ባሰ ሁኔታ ተሸጋግሮ አሸናፊና ተሸናፊ ወደ ሌለበት አደገኛ ሁኔታ ገብቷል ብሏል። ህብረቱ በዚህ መግለጫው በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ በፕሪቶሪያው ስምምነት መሰረት አቃፊ ሆኖ መመስረት ይገባው እንደነበር ጠቅሷል። ሆኖም በሌተናል ጀነራል ታደሰ ወረዳ የሚመራው ካቢኔ የፌደራል መንግስት በክልሎች ጣልቃ የመግባት አሰራርን ብቻ ተከትሎ የተመሰረተና በጥቂት አካላት የሚመራ በመሆኑ አካሄዱ ለቅቡልነት አቃፊነትና ውጤታማነት እንቅፋት ይሆናል ሲል ህብረቱ አስገንዝቧል። ቤተ መንግስቱ አቅራቢያ የአየር ድብደባ ተፈጸመ። በጠቅላይ ሚኒስትር ቤንጃሚን ኔታንያው እስራኤል የሶሪያ መንግስት ጦሩን ከደማስቆ በስተደቡብ እንዲያሰማራና በድርዙ ማህበረሰብ ላይ ስጋት እንዲፈጥር አትፈቅድም ብለዋል። እስራኤል በሶሪያ ዋና ከተማ ደማስቆ በሚገኘው ፕሬዝዳንታዊ ቤተ መንግስት አቅራቢያ በሚገኝ ኢላማ ላይ ጥቃት የሰነዘረች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ማለዳ ባስተላለፉት መልእክት የድርዙ ማህበረሰብ አባላትን ለመጠበቅ ቃል ገብተዋል። በዚህ ሳምንት መጀመሪያ በሱኒ ታጣቂዎች የተመራው ጥቃት አናሳ ቡድን ለመከላከል የገባቸውን ቃል እስራኤል ሶሪያን ስትመታ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው። ጥቃቱ እስራኤል በታህሳስ ወር ባሽር አልአሳድን ከስልጣን ባስወገዱት የሱኒ ታጣቂዎች ላይ ያላትን ጥልቅ ስጋት የሚያንጸባርቅ ሲሆን ይህም ጊዜያዊ ፕሬዝዳንት አህመድ አልሻር የተሰባበረችዋን ሀገር ላይ ቁጥጥር ለማድረግ ለሚያካሄዱ ጥረት ተጨማሪ ፈተና ፈጥሯል። ክስተቱን ተከትሎ ኔታንያው ከመከላከያ ሚኒስተር ኢዝራኤል ካትስ ጋር በጋራ በሰጡት መግለጫም እስራኤል ትናንት ምሽት በደማስቆ ፕሬዝዳንታዊ ቤተ መንግስት አካባቢ ድደባ ፈጽማለች ያሉ ሲሆን፣ ይህ ለሶሪያ ገዢ አካል ግልጽ መልእክት ነው። የሶሪያ ኃይሎች ጦራቸውን ከደማስቆ በስተደቡብ እንዲያሰማሩ አንፈቅድም ወይም በድርዙ ማህበረሰብ ላይ የሚደርሰው ማንኛውንም ስጋት አንቀበልም ብለዋል። የእስራኤል ጦር በመግለጫው ኢላማውን ሳይ

ከደማስቆ የአህመድ ሁሴን አልሻራ ቤተ መንግስት አጠገብ ላይ ጥቃት መፈጸሙን አረጋግጧል። ሆኖም ግን በጉዳዩ ላይ ከሶሪያ ባለስልጣናት ምንም አይነት የተሰጠ አስተያየት የለም። አሳድ በታሳስ ወር ከስልጣን ከተባረሩ ጀምሮ እስራኤል በደቡብ ምዕራብ ሶሪያ ያለውን መሬት ተቆጣጥራለች፣ ዱሬዝን ለመጠበቅም ቃል ገብታለች። እንደ ኤሮፕያን አቆጣጠር በ2016 ከቡድኑ ጋር ያለውን ግንኙነት ከማቋረጡ በፊት የአልቃይዳ አዛዥ የነበረው ሻራ ሶሪያን በአሳተፈ መንገድ ለማስተዳደር ደጋግሞ ቃል ገብቷል። ነገር ግን እንደዛ እየሆነ ያለ አይመስልም ሲል